እንግዲህ የተሰማው መረጃም ለብዙዎቻችን አስደሳች ነው፣ ጥሩ መረጃ ነው። ሀገራችን የተፈጥሮ ሀብቶች እንዳሏት ማሳያ ነው። በርካቶችም ይህንን መረጃ ሲጋሩት ውላል። በሶሻል ሚዲያም በርካታ የሶሻል ሚዲያ ገጾች አጋርተውታል። ለመሆኑ የተገኘው ነገር ምንድን ነው? ምንድን ነውስ እየሆነ ያለው ነገር? በተለይ ደግሞ የወጣውና የተገኘው ገንፍሎ ወጣ የተባለው አስገራሚ የተፈጥሮ ክስተት ምንድን ነው? በለገሂዳ ወረዳ ደቡብ ወሎ በለጋሄዳ ወረዳ ተገኝ የተባለው ክምችት ምንድን ነው? ለምን ምን አገልግሎት ይውላል? እነማን ይህንን ነገር ይጠቀማሉ? አውጥተው ይጠቀሙ ያሉ ሀገራት አሉ። እነማን ናቸው? እኛስ እንዴት አድርገን መጠቀም እንችላለን የሚለውን ጉዳይ በዝርዝር እናነሳለን። ሰላም ጤና ያስጥልኝ። ይህ ዜና ፕላስ ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። ወደ መረጃው አልፈናል። አስገራሚው የተፈጥሮ ክስተት በለገሄዳ ወረዳ ደቡብ ወሎም በለገሄዳ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ እንደሚገኝ ተገልጿል። ለአገልግሎትም በቃ የሚል መረጃ ተመልክተናል። ደቡብ ወሎ በአማራ ክልል ደቡብ ወሎ ዞን ለገሄዳ ወረዳ አስገራሚ የተፈጥሮ ክስተት ተመዝግቧል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከስር ወይም ከምድር ወለል ወደ ላይ እየፈለቀ ነው የሚገኘው። ይህም ደግሞ በተጋሩ መረጃዎች በምስልም መመልከት ተችሏል። በምስሉ ላይ እንደምትመለከቱት በተፈጥሮ አስገዳጅነት ምክንያት የገነፈለ የወጣው ነዳጅ አካባቢው ለሚገኘው ህብረተሰብ በባህላዊ አጠቃቀም ዘዴዎች አገልግሎት እየሰጠ ይገኛል። በበጋ ወራት የሚጨምር ፍሰት የመረጃ ምንጮች እንደሚያመላክቱት ከሆነ የነዳጁ ከከርሰ ምድር ወደ ገጸ ምድር እየፈለቀ የመውጣት ሂደት በተለይ በበጋ ወቅት በከፍተኛ ሁኔታ እየጨመረ ነው ተብሏል። ይህ የተፈጥሮ ሀብት ብቅ ማለት የክልሉና የአገሪቱን የኢነርጂ አቅም ለማሳደግ በሚደረገው ጥረት ሊሰጠው የሚችለው ትኩረት ከፍተኛ ሊሆን ይገባል። እንግዲህ ለገሄዳ ወረዳ ኮሚኒኬሽን ያጋራው መረጃ ነው። ምስሉን በርካታ ማህበራዊ ሚዲያዎችም ተጋርተውታል። በተለይ በደቡብ ወሎ ለገሄዳ የተገኘው የነዳጅ ተፈጥሮ መውጣት፣ መፍሰስ፣ መረጃው ዝርዝር መረጃውን እንደምንም ብለን ለማጣራት ሞክረናል። እንግዲህ በአማራ ክልል ባለው ደቡብ ወሎ ዞን የሚገኘው ለገሄዳ ወረዳ የተመረጠ ቦታ ላይ የነዳጅ ወይም የእሳት ፈሳሽ የሚሆን ለእሳት የሚያገለግል ፈሳሽ ተገኝቷል። እንግዲህ በህብረተሰቡ መካከል መነጋገሪያ ሆኗል። ይህ በአካባቢው ተወላጆች ወይም ህብረተሰቦች በባህላዊ መንገድ እየተሰራበት ይገኛል፣ ጥቅም ላይ እየዋለ ነው። መረጃዎች እንደሚገልጹት ከሆነ የመሬት ውስጥና በውሃ ዳር እንደሚመጣ ነው የተገለጸው። በተለይ በመሬት ላይ ይገኛል በተለያየ መንገድ ፈሳሹ መታየት ጀምሯል። እንግዲህ የአካባቢው ነዋሪ እጁ ላይ ፎቶውን ተነስቶ መረጃም ያሳያል። በተለያየ ዘዴ እንግዲህ ይህ ፈሳሽ ለቤት ለተለያየ እንግዲህ ማብሰያም ለእሳትነት ለተለያየ ሁኔታዎች ያገለግላል። ይህ እንግዲህ መነጋገሪያ የሆነው እጅግ ጠቃሚ የሆነ የተፈጥሮ ክስተት ነው። እንግዲህ በሌላ በኩል ደግሞ ይህ ነገር አገልግሎት ላይ እንዲውል ወይም ደግሞ የመሬት ባለሙያዎች ጥናት አልተደረገበትም። ነገርየው በደንብ ጥናት ያስፈልጋል። በደንብ መንግስት ባለሙያዎች ልኮ በደንብ ነገሩ መጣራት አለበት። ይህ ጉዳይ በእርግጥ ጥቅም እንዳለ ሁሉ በሌላ በኩልም ጉዳት ይኖረዋል። የጤና አደጋ ይኖረዋል። የተወለዱ ህጻናት በተለይ አካላዊ ጉዳት ሊኖረው ይችላል። እንፋሎቱ ወይም ደግሞ ሽታው የጤና ጉዳት ሊያመጣ ይችላል። የአካባቢ የግብርና አደጋ በውሃ ውስጥ ከፈሰሰ ደግሞ ግብርና እንስሳትን ጤና ሊጎዳ ይችላል። ግብርናው ላይ ተክሎችን ሊጎዳ ይችላል። እንግዲህ የአስተዳደርና ተፈጥሯዊ ጉዳዮች በተመለከተ የት ሀገር ላይ ጥቅም ላይ ይውላል በሚል እንግዲህ በዚህ ናቹራል ጋዝ ወይም ተፈጥሯዊ ጋዝ ብዙ ሀገሮች ኢንዱስትሪ ወይም ደግሞ ኤሌክትሪክ ኃይል ለቤት ውስጥ አገልግሎት ለትራንስፖርት እንዲሰራ ወይም ለመገልገል በቅቷል። እንግዲህ በጋዝ በብዛት የሚጠቀሙ ሀገሮች በአለም ላይ በርካታ ሀገሮች አሉ። አሜሪካ የኤሌክትሪክ ኃይል፣ የፋብሪካ በርካታ ጉዳዮችን ትጠቀምበታለች። ሩሲያም እንደዚሁ። ሌላኛዋ ቻይና ለፋብሪካ ኃይል፣ ኢራን ለኃይል ማመንጫ፣ ሌላው ደግሞ ቱርክ ለፋብሪካና ለቤት ውስጥ፣ ህንድ ለኤሌክትሪክ ጥራት ያለው ምርት ለማምረት አልጄሪያ ወደ አውሮፓ ትልከዋለች ሌላኛው ደግሞ ኳታር ዓለም አቀፍ ኤልኤንጂ የተፈጥሮ ጋዝ ፈሳሽ ናይጄሪያ በዚህም አቅራቢና ላኪም ጭምር ናት የኢነርጂ በተለይ አስረኛዋም ግብጽ ናት የመሬት ቀላል ኢነርጂ ኢትዮጵያን በዚህ ረገድ መጠቀም ትችላለች በነገራችን ላይ ኢትዮጵያ እንደ ለገሄዳ የሚታይ ያሉ የጋዝ ወይም የዘይት አይነቶች እነዚህ እንግዲህ ጠንክሮ ማውጣት ከተቻለና ለአገልግሎት ለመዋል የምትችልበት ሁኔታዎች አሉ። ለልማት መጠቀም ትችላለች። በተለይ ኤሌክትሪክ ኃይል ለመጠቀም ይሆናል። ፋብሪካዎችን ለማንቀሳቀስ፣ ትራንስፖርት፣ ተሽከርካሪ ለነዳጅ፣ የውጭ ምንዛሪ በተለይ ነዳጅን ከማስቀረት አንጻር በርካታ የስራ እድል ይፈጥራል። በለገሄደ የተገኘው ጋዝ እንግዲህ ዘመናዊ ምርምር እንዲጀመር ወሳኝ ሁኔታዎች የሚፈጥር ነው። እንግዲህ ይሄ የተፈጥሮ ጋዝ መገኘት ለሌሎች ሀገራትም በተለይ ደግሞ የምንጠይቀው ወይም ደግሞ የምናወጣው ከጅቡቲ እስከ አዲስ አበባ እስኪደርስ በተለይ ደግሞ ይሄ የምንገዛው ጋዝ የሚጓዝበትን ሂደት እኛው ከተፈጥሮ መሬታችን አውጥተን ለመጠቀም በቀላሉ የውጭ ምንዛሬ ይቀንሳል። እንግዲህ የአየር ብክለትን የሚቀንስ ነው። አገልግሎት ላይ መዋል ከተቻለ በሚገባ ጥናት ከተደረገበት ለኢትዮጵያ ሀገራችን ከፍተኛ ጥቅም ያለው ነገር ነው። በርካቶችም ይሄ ነገር መገኘቱ ብዙዎችን እያስደሰተ ይገኛል። በትክክልም በርካታ የሶሻል ሚዲያ ገጾች በጉዳዩ ላይ እጅግ በጣም በሚገርም ሁኔታ እየተነጋገሩበት ነው። እንግዲህ በምስሉ ላይ እንደሚታየው በአማራ ክልል በለገሄዳ ወረዳ የነዳጅ ምርት መገኘቱ ብዙዎችን ደስተኛ አድርጓል። በተለይ መንግስት ጉዳዩን ሲረሳው በራሱ ጊዜ መውጣት ጀመረ። ሀገሪቷ የነዳጅ ኃይል ወይም አቅም እንዳላት የታወቀ ነው። ግን ወጥቶ ለሀገርና ለህዝብ እንዳይውል ለምንድን ነው የተፈለገው፣ የሚል በሚል ቁጭት አዘል። ምክንያቱም አረብ ሀገራት ምዕራባውያን በፍላጎት ተሰዶ የሚያገለግሉት ኢትዮጵያን የሰው ኃይል ብዙዎቹ ይህን የተፈጥሮ ሀብት በመጠቀም ነው፣ ኢትዮጵያንን ቀጥሮ የሚያሰሩት ሀገራቱ እነዚህ የተፈጥሮ ሀብቶቻቸውን ተጠቅመው ነው ይህንን ኢትዮጵያንን ለስራ የሚጠሯቸው። ስለዚህ እኛ ይህንን መጠቀም ከቻል የሚሰደደው ሰው ይህንን ሀብት መጠቀም ከቻል ወገኖቻችን ከሀገር ወጥተው ያሰደዱምና እንዲህ ያሉ የተፈጥሮ ስጦታዎችን መጠቀም እንችላለን። ድሆች በሀገራቸው ሰርተው ማደግ ይችላሉ። ኢትዮጵያ እምቅ ሀብት ያላት ሀገር ናት። ይህን ሀብት ደግሞ መጠቀም ያስፈልጋል የሚሉ ቁጭቶች አሉ። ከዚህ በፊት እንግዲህ ስድስት መቶና ሰባት መቶ ካሬ ያለበት ቦታ ላይ ተከልሎ ይጠበቅ ነበር የሚሉም ቁጭቶች መጥተዋል። ስንፍናችንን አይቶ እንግዲህ ቆፍረን ማውጣት ሲያቅተን ራሱ በተፈጥሮ መንገድ ወጥቶ ተጠቀሙብኝ እያለ ነው፣ እኛ ግን ከሱ ይልቅ ወደ ሌሎች ነገሮች አድልተናል እያለ ነው እና ዘረኝነቱና ፖለቲካውን ወደዚህ ስበውን እንጂ እጅግ በጣም ጠቃሚ የተፈጥሮ ሀብት ነው። ይህንን መጠቀም አለብን የሚሉ በርካታ ቁጭቶች አሉ። ነዳጅ ወጣ ማለት አለፈልን ማለት ነው ብለው ያሉም አለ። ነዳጅ ወጥቶ ዘረኝነቱ ይሄ ሁሉ ሁሉም ነገር ባለበት እነዚህ ችግሮች ባሉበት ደግሞ ይብስ ነገሮች ወደ ከፋ ሁኔታ ሊሄዱ ይችላሉ። እና እነዚህ ጉዳዮች እንግዲህ ብዙዎችንም አነጋግረዋል። ሀገራችን እንግዲህ አለፈላት ሊሉ ያሉም አሉ። ሌሎች ደግሞ እንግዲህ ሽንት ቤት ፈንድቶ ያሉም አሉ። ሳቅ ፈጣሪም ነገሮች አሉ። እንግዲህ ቆይቷል። ነገር ግን ያለ ቦታ ወጥቶ ነው ይሄ ነገር። ምናልባት ሌላ አካባቢ ላይ ቢሆን ኖሮ እስካሁን ወጥቶ አገልግሎት ላይ ይውል ነበር የሚልም በሌላ እንግሌ ታየ እይታማ አለ እና ነዳጁ ቢወጣም ብዙ ችግሮች ሊኖሩ ይችላሉ። የጦርነትና የትርምስ ብዛትም ሊኖር ይችላል። ስለዚህ በተለይ ደግሞ የተገኘበት ክልል ይህን ነገር እንዲበረታታ አልተደረገም እንጂ በደንብ ጥቅም ነበረው የሚሉ በርካታ ነገሮች አሉና አንዳንዶቹ ደግሞ ቃሉ ሁለት ሺህ 19 ላይ ኢትዮጵያ ሀብታም ትሆናለች ትንቢት ተነግሯል። ከዚያ በኋላ ሀገራት ኢትዮጵያን ከዓለም ሀገራት ትርታ ያሰልፏታል። ኢትዮጵያን ፈጣሪ ይጠብቃታል። አለሉ ማለ የኛ ምኞት ነው። አበቃን። መልካም ጊዜ። ይህንን ነበረ ወደ እናንተ ልናደርስ ሲያሰብ ነው። ስላደመጣችሁን እጅግ አድርገን እናመሰግናለን።